ቴክኖሎጂ በሁሉም የሕይወታችን ዘርፎች ላይ በተስፋፋበት በዚህ ፍጥነት እየተሻሻለ ባለ ዓለም ውስጥ የኮምፒውተር እውቀት ቅንጦት አይደለም። ከአንደኛ ደረጃ ትምህርት ቤቶች ጀምሮ እስከ ዩኒቨርሲቲ የኮምፒውተር ትምህርት በስርዓተ ትምህርት ውስጥ ተካቶ በመሰጠት ላይ ይገኛል። ተማሪዎች ይህን ትምህርት ከአንደኛ ደረጃ ጀምሮ መማር ሲጀምሩ የአስተሳሰብ አድማሳቸውን ማስፋት ያስችላቸዋል፣ ፈጠራንም ያበረታታል። ይህን ከግምት ውስጥ በማስገባት ተማሪዎች ከመደበኛ የኮምፒውተር ክህሎት ከፍ ያለ ስልጠናን እንዲያገኙ በማሰብ በዲላ ዶንቦስኮ ሁለተኛ ደረጃ ትምህርት ቤት መምህር አንዱ ዓለም ጸጋዬ በግል ተነሳሽነቱ የጀመረው የህፃናት ኮዲንግ ስልጠና በስድስት ዙር 250 ተማሪዎችን አሰልጥኖ አስመርቋል። ስለ ስልጠናው አጀማመር መምህር አንዱ ዓለም እንዲገልጻል የኮዲንግ ስልጠና የተጀመረው በ2013 ነው። ከዛ በፊት 2020 ላይ በዓለም አቀፍ ደረጃ በተከሰተው ኮቪድ ወረርሽኝ ሰፊ ሰዓት ቤት ነበር ማሳልፈው። ያን ሰዓት ለተለያዩ ኦንላይን ለስልጠናዎች እና የመሳሰሉ ነገሮች ወስዳለሁ። በተጓዳኝም ደግሞ በካማራ ኤጁኬሽን ኢትዮጵያና በአፍሪካ ኮድ ዊክ በየዓመቱ የሚካሄድ የመምህራን ስልጠና አለ፣ በቨርቹዋል ማለት ነው። እሱን በተከታታይ ዓመታት ወስጄ ስለነበር ያን ስልጠና ወስጄ ለተማሪዎች ለማስተላለፍ በሚል 2013 ላይ ጀመርኩት። ስልጠናው በ2013 ዓ ም በ28 ከስድስተኛ እስከ ስምንተኛ ክፍል በነበሩ የዋለም የዶንቦስኮ ና መስቀለ ኢየሱስ ትምህርት ቤቶች ተማሪዎች ተጀመረ። በ2014 ዓ ም የተማሪዎችን ቁጥር 51 በማድረስ ስልጠናው የቀጠለ ሲሆን በስልጠናውም ስለ መሰረታዊ የኮምፒውተር ኮዲንግ በንድፈ ሀሳብና ለህፃናት በሚሆኑ የሶፍትዌር መተግበሪያዎች በተግባር ተሰጥቷል። በዚሁ ዓመት ከተማሪዎች የተሰበሰበውን 10000 ብር በዲላ ዶን ቦስኮ ካቶሊክ ሁለተኛ ደረጃ ትምህርት ቤት ለሚንቀሳቀሰው የበጎ አድራጎት ክበብ ተሰጥቷል። ስልጠናውን ከወሰዱ ተማሪዎች መካከል ተማሪ መልካሙ መዝገቡና ተማሪ መልካም አስራት በአፍሪካ ኮድዊክና ካማራ ኤዱኬሽን ኢትዮጵያ አስተባባሪነት በተዘጋጀው የኮዲንግ ቻሌንጅ ውድድር ከኢትዮጵያ ሁለተኛና ሶስተኛ ደረጃን በማግኘት አሸናፊ ሆነዋል። የካማራ ኤዱኬሽን ኢትዮጵያ ማናጀር አቶ ሚኪያስ በትምህርት ቤቱ በመገኘት ለአሽ አሸናፊዎችም ሽልማት ሰጥተዋል። ሽልማታቸውም ዘመናዊ ሳምሰንግ ስልክና ሌሎች ሽልማቶች ናቸው። በ2015 ዓ.ም ሶስተኛው ዙር እየቀጠለ ሲሆን አርባ ተማሪዎች ትምህርታቸውን በአግባቡ ጨርሰው ተመርቀዋል። በአፍሪካ ኮድዊክና ከአማራ ኤዲኬሽን ኢትዮጵያ አስተባባሪነት በየዓመቱ በሚደረገው ውድድር በ2023 የኮዲንግ ቻሌንጅ ውድድር ተማሪ ከነአናንተን ብዬ አንደኛ እንዲሁም ኒታ ወልደ ማርያም ሶስተኛ ደረጃን በማግኘት ከኢትዮጵያ አሸናፊ መሆን ችለዋል። አንደኛ ደረጃ ላገኘችው የ31500 ብር ሳምሰንግ ሳምሰንግ ስልክ እንዲሁም ሶስተኛ ደረጃ ለወጣቸው የ11800 ብር ሳምሰንግ ስልክ ተሸላሚ ሆነዋል በአራተኛ ዙር ስልጠና 40 የሚሆኑ የክፍል ደረጃቸው ከሰባተኛ እስከ አስረኛ የሆኑ ተማሪዎች በ2016 ዓ.ም ስልጠናቸውን አጠናቀው ተመርቀዋል ስልጠናው አድማሱን በማስፋት ከዲላ ና ትዝታዎቿ የበጎ አድራጎት ማህበር ጋር በመተባበር በዲላ ከተማ ካሉ አራት ትምህርት ቤቶች 12 ሴቶች ና 33 ወንዶች በድምሩ 43 ተማሪዎች ከቆፌ ዳማ ይርጋ ጨፌ ዩኒየን እና ዲላ ሁለተኛ ደረጃ ትምህርት ቤቶች ከሐምሌ 1 እስከ ነሐሴ 10 2016 ዓ.ም ምህረት ስልጠና ተሰጥቷቸዋል። ስልጠናው በሳምንት ለአራት ቀናት በቀን ለሶስት ሰዓት ሲሰጥ ቆይቷል። በስልጠናው 30 በመቶ በንድፈ ሐሳብና 70 በመቶ በተግባር አራት ኮርሶች ተካተውበት ተሰጥቷል። ስልጠናው መሰጠት ከተጀመረ ከሁለት ሳምንት በኋላ በክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ በኩል የአምስት ሚሊዮን ኮደርስ ኢኒሽቲቭ መጀመሩ ተገልጿል። ኢኒሽቲቭን ከ መደገፍ አንጻር በመጨረሻው ሁለት ሳምንታት ለድረገጽ ግንባታ ሰፊ ገለጻ በተግባር ለሰልጣኞቹ ተሰጥቷል። 15 ተማሪዎች በኦንላይን ስልጠናውን አጠናቀው ሰርተፍኬትም ወስደዋል። በመጨረሻም ነሐሴ 18 2016 ዓ ም የመንግስት የስራ ኃላፊዎች፣ ተጋባዥ እንግዶች፣ የሰልጣኝ ወላጆችና ሰልጣኞች በተገኙበት የምረቃ ስነ ስርዓት ተከናውኗል። በስነ ስርዓቱም የጌዲኦ ዞን ወጣቶችና ስፖርት መምሪያ ኃላፊ አቶ ደግነት ኃይሉ መልእክት አስተላልፈዋል። ሰልጣኞች የሰሯቸውን ፕሮጀክቶች ሰልፎች ለታዳሚያን አቅርበዋል። ጥሩ ውጤት ላስመዘግቡ ሽልማትና ሰርተፊኬትም እንዲሁ ተሰጥቷቸዋል። በህዳር ወር 2017 ዓ.ም የተጀመረው ስድስተኛው ዙር ስልጠና ለአምስት ወራት የክፍል ደረጃቸው ከሰባተኛ እስከ አስረኛ ክፍል የሆኑ 19 ወንዶችና 22 ሴቶች በድምሩ 41 ተማሪዎች ስልጠናውን አጠናቀው ይመረቃሉ። በመጨረሻው አንድ ወር ስለ መሰረታዊ የድረገጽ ግንባታ ስልጠና የተሰጣቸው ሲሆን የአምስት ሚሊዮን ኢትዮጵያውያን ኮደሮች የኦንላይን ስልጠና በቂ ግንዛቤ በመስጠት የተወሰኑ ተማሪዎች ስልጠናውን ወስደው የሰርተፊኬት ባለቤት መሆን ችለዋል። በግል ተነሳሽነት የተጀመረው ስልጠና ላለፉት አራት ዓመታት በስድስት ዙር 250 ከስድስተኛ እስከ አስረኛ ክፍል ደረጃ ላይ ያሉ ተማሪዎችን ተጠቃሚ ያደረገ ሲሆን ለወደፊት ተማሪዎች ለኮዲንግ ልዩ ፍቅር እንዲያድርባቸውም አድርጓል። ዲላ ዶንቦስኮ ካቶሊክ ሁለተኛ ደረጃ ትምህርት ቤት ኢንፎርሜሽን ቴክኖሎጂ ማዕከል